ሰላም የተወደዳችሁ የጃሾ ሚዲያ ቤተሰቦች በአርቲስት ቶክቻው የተጀመረው የስላማ ክልል አመራሮች ተቋሙ ሩቅ ተጉዞ እስከዚህ መጡ ብዙዎችን ለእስር ሊዳርጋቸው እንደሚችልም አዝማሚ እየተሰጠ የሚገኝበትም ጉዳይ ሆኖ የታሰሩ ሰዎች ውስጥ ከፊት የምናገኛት አርቲስት ኢትዮጵያ በቀለች ካለችበት አዲስ አበባ በቁጥጥር ስር ውላ ከሀያ ቀን ቆይታ በኋላ ፍርድ ቤት የቀረበችው ኢትዮጵያ በቀለች ምንም አይነት ምስክርነት፣ ምንም አይነት ማስረጃም ሳይገኝባት የፈጠራ ሰባት አይነት ክስ የተመሰረተባት ወደ ማረሚያ ቤት መመለሷ የሚታወቅ ቢሆንም አንዳንድ ውስጥ አዋቂዎች እንደነገሩ ከሆነ ይቅርታ ጠይቃ መውጣት እንደምትችል መነገሩ ከዚህ በፊት የዘገብነው ዘገባ ነው። ከዚህ ጋር ተያይዞ አርቲስት ቶክቻው አዲስ ነገር በራሱ ቲክቶክ ፔጁ ተናግሏል። አርቲስት ቶክቻውም እንዳለ ከሆነ በፍርድ ቤቶቹ እየሰሩ ያሉ ዳኛዎችም የሰዎቹ በገንዘብ የተገዙ ሰዎች ከመሆኑ የተነሳ ምንም ያላረጉ ልጆች እየተሰቃዩ እና እየተንገላቱ በፌስቡክ ላይ እንኳን የተለቀቀውን ፎቶ እና ቪዲዮ ላይክ አድርጋቸዋል በማለት የታሰሩ ጠያቂ የሌላቸው የገቡበት ያልታወቀ ብዙ ናቸው። እኛ የምናውቃቸውን ፍትህ እያለን በምንሾበት ሰዓት ብዙዎቻቸው በግፍ ታስሮ ነው ያለው። ይህን ደግሞ የሚያደርጉት የክልሉ ሬስ መስተዳደሩ ገንዘብ የተገዙ ፍትህ የገቡትም ቃል ያልቆሙ ህግ አግባብነትም የሌለ ስራ የሚሰሩ የፍርድ ቤት ዳኞች ናቸው። ስ ዳኞችንም ተችቷቸው አርቲስት ቶክቻው የሚለው ነገር ሰምተን እንመለስ። ፍርድ ቤት ደግሞ ቁጭ ብሎ ዳኞች ናቸው ተብላችሁ ልጆቻችንን እንዲችው እያንከራተታችሁ ያላችሁ እናንተም አታመልጧትም፣ እናንተም የትም ጉድጓድ አትገቡም። የግል ዳኛ በቃ እነዚህ ሰዎች እኮ የግል ዳኛ የሾሙ እኮ ናቸው በህግ የሚሰራውን በኢትዮጵያ ህገ መንግስት አንቀጽ የሚሰሩትን አባረው ጨርሰው በእነሱ ህግ የሚሰሩ ዳኞችን የሾሙ ሰዎች ናቸው። በብዙ ወንጀል ነው የሚጠየቁት እነዚህ ሰዎች። ባይዘ ወይ በብዙ ወንጀል አርቲስት ቶክቻው እንደተናገረው በፍርድ ቤት ያሉ ዳኛዎች ነገሩን በአግባብነት እያዩ እንዳልሆነ ተናግሩ። ይህ ማለት ኢትዮጵያ በቀለች በ24 ሰዓት ውስጥ ፍርድ ቤት መቅረብ የነበረባት ቢሆንም በሀያኛው ቀን ፍርድ ቤት ቀርባ ሌላ ተጨማሪ ቀጠሮ ተሰጥቷ ወደ ማረፊያ ቤት ትመልሳለች። ከዛም በዘለለ በታሰረችበት ወቅት ያለችበትን ቦታ ተደብቁ ጠያቂም ተከልክላ እንደነበረች ግድ ነው። ይህን ደግሞ የተለያየ ሶሻል ሚዲያ ላይ ሲወራ የነበረና ሲነገር የነበረ የሰሞንኛ ጉዳይ ከመሆኑ የተነሳ የፍርድ ቤት ዳኛዎች ነገሩን መጠየቅ የነበረባቸው በህግ አግባቡ ወይንም በተማሩት በህግ መሰረት ስትታይ አንድ ሰው በ24 ሰዓት ውስጥ ፍርድ ቤት መቅረብ አለ። በምን ምክንያት ነው በሀያ ቀን መጀመሪያ ጊዜ ይቀረበ? ሀያ ቀን ሙሉ የተሰጣቸው ፖሊስ መርማሪዎች፣ መርማሪዎችስ ምን አይነት ተጨባጭ ነገር በእጃቸው ይዟል? በሽብርና የሀገር ሽማግሌ ተሳድባለች የተባለችው ኢትዮጵያ በቀለች ለብቻ እንዳላረገችና የተናገረችው ንግግር ስድብ ሊያስብል የማይችል እንደሆነ ማለትም በግልጽ የተደረገ ነገር እንደተናገረ የሚታወቅ ነበር። ታዲያ እነሱም ከሙሰኛ አመራሮች ጋር እጅና ጓንት ሆኖ ነው የሚሰሩ ሰዎቹን የሚያስፈራሩና ፍርድ ቤት በቀጠሮ እያመላለሱ የሚያንገላት ሌላ የአመራሮቹ ቸሎች ናቸው ስል ወንጅሏል። ስለዚህ ማንም ከህግ አያመልጥም። እናንተም ትጠይቋታለ ከነሱ ጋር ለፍርድ ትቀርባላችሁ ስል የሀዋሳ ክልል ለፍርድ ትቀርባላችሁ ስል የስዳማ ክልልና የሀዋሳ ከተማ ፍርድ ቤት ዳኛ የሆኑትን ሙሉ ዳኛዎችን ዘልፏል። ውድ የተወደዳችሁ የጃሾ ቤተሰቦች ይህ ቪዲዮ ከተመቸ ላይክ፣ ሀሳብ አስተያየታችሁን በኮመንት እንዲሁም ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ እንደዚህ አይነት መረጃ እንድደርሳችሁ ደግሞ ደውል ምልክቷን አብርታችሁ እንድትከታተሉኝ ጋብዛችኋለሁ መልካም ጊዜ።